ፊልሙ ፊልም ነበር ለማለት ሌላ ፊልም የሰራውን ብልጽግናን፣ አንተስ የሰራኸው ፊልም ላለመሆኑ ምን ማስረጃ አለ? ካሜራ ደግነህ፣ ጠመንጃ ሰራዊት አሰልፈህ፣ ደግሞም አስረህ እንዲናገሩ ያደረካቸው ሰዎች ምን እንድንሉ ይጠበቃል? የታሰረ ሰው ደግሞም በዚህ አስሩ በሚረሽን መንግስት የተያዘ ግለሰብ ከመገደል ብሎ የታዘዘውን ነገር እንደሚናገር እየታወቀ አስሬ ያናገርኳትን ልጅ እመኗት ስትል ለአገዛዝ ማጨብጨብ መተዳደሪያቸው ያደረጉ ሰዎች ካልሆኑ በቀር ማን ያምናሃል የሚለውን ጥያቄ ሁሉ እንተወው። ብርቱካን አልተደፈረችም፣ አልታገተችም የሚለውን ለማስተባበል ይህንን ያህል የደከሙት አገዛዙና ደጋፊዎቹ እኛ አስደፋሪም ደፋሪም አጋችም አሳጋችም አይደለንም ለማለት ነውን? በእናንተ ዘመን የሴቶች ገላ ጦር ሜዳ ሆኖ መድፈርን እንደ ታንክና ድሮን መገልገላችሁ በተባበሩት መንግስታት ሳይቀር የተመዘገበ በዓለም ሚዲያዎች ሁሉ የተዘገበ ጉዳችሁ አይደለምን ብሎ መጠየቁንም እንትወው። ከቤተ መንግስቱ 150 ኪሎ ሜትር ርቀት ላይ ታግተው የተወሰዱ ሰዎችን ለማስለቀቅ የማይጥረውን ሁለት አውቶቡስ ሙሉ ህዝብ ታግቶ ከተወሰደ በኋላ በአሁኑ ወቅት የት እንዳሉ ለመናገር የማይፈልገውን መንግስትም ሆነ ስለታገቱና ስለጠፉ ሰዎች ከዘገቡ አምስት ዓመት ያለፋቸውን እነ ኢቲቪንም ብርቱካን አልተደፈረችም፣ አልታገተችም ብላችሁ ፊልም ስትሰሩ ገብረ ጉራቻና አሊዶሮም ያለውንስ ለምን አትናገሩም ብሎ መሞገቱን እንለፈው። ይህንን ሁሉ ትተን ኢቢኤስንና ብልጽግናን እንመልከት። ብልጽግና የኢቢኤስ ቴሌቪዥን የጥፋት ኃይል መሰባሰቢያ ነው ብሎ ፈርጆታል። ይህንን አጋጣሚ ተጠቅመው የወደድ ብልጽግና ደጋፊዎች ኢቢኤስ መንግስታችንን ሊያወርድብን ነው እያሉት ነው። የባለቤቶቹን ዜግነት ጭምር በመጥቀስም ጸረኛ ነው ሲሉ ተደምጠዋል። ግድ የለም እናንተ ጸረ ሕዝብ በሆናችሁበት ጸረ ሀገርም በምትሆኑበት ወቅት ተባባሪና አባሪ እንጂ እንደሱስ አይደለም ማለት ግድ ይሆናል። በእርግጥም ያን የጥፋት ዘመን አጋራቸውን፣ ያ የጦርነት ፕሮፓጋንዳ ማሽናቸውን፣ ያንን እንደ ኢቲቪ በደረቁ ሳይሆን በሞቀ ውሃ የሚላቸውን ያ አብይ የሚያደንቁት ሰው ባለቤት የሆነበትን ያ ልዩ ተሸላሚ እንዲሆን ተደርጎ በብልጽግና የተወደሰውን ባለቤቱ አማን ፍሳጮን ራሳቸው 15 ዓመት ሙሉ ስሰራ እንደ ብልጽግና እውቅና የሰጠኝ የለም ያሉለትን ያን በመቶ ሺህ ነዋሪዎችን የነቀሉትን አዳነች አበበን ኮስታራዋ ሥራ ሰው እያለ የሚቀልደውን ያን ከቤተ መንግሥት የበዓል ዝግጅት እንዲሠራ የሚጋበዘውን ያን ኢቢኤስ ቴሌቪዥንን በመንግሥት ጠላትነት መፈረጅ ቤት የማይመታ ነገር ይሆናል። ነገሩን ዘርዘር አድርገን እንመለከተዋለን። የብልጽግናና የኢቢኤስ ቴሌቪዥን ያላቸውን ግንኙነትን መመርመር ከዚህ የተሻለ አጋጣሚ የለም። የቴሌቪዥን ጣቢያው መንግሥት ጦርነት ሲያምረው ፕሮፓጋንዳውን የሚያዳምቅ ገጽታ መገንባት የሚፈልጉ ባለሥልጣናት ሲኖሩም ካሜራውን ይዞ የሚከተል፣ አገዛዙ እልቂትን ሲያውጅ ስቱዲዮ ከፍቶ ሰላም ይሻላል ያሉ ሰዎችን የሚያወግዝ ለዚህ ሁሉ አድራጎቱም ቤተ መንግሥት ድረስ ተጠርቶ የሚሸለም የትኛውም የአገሪቱ የግል ሚዲያ ባልተፈቀደለት ቦታ ሁሉ የሚገኝ ቴሌቪዥን ነው። መንግስታዊዎቹ ኢትዮ ቴሌኮምና ንግድ ባንክ ረብጣ ገንዘብ ከፍለው የአየር ሰዓት የያዙበትም ብቸኛ የግል ሚዲያ ነው። ጠቅላይ ሚኒስትር አብይ፣ ሁለት ጊዜ በተለያዩ ሁኔታዎች ለአንድ ሚዲያ ብቻ ቃለ ምልልስ የሰጡት ለኢቲቪም ለፋናም፣ ወይም ለሌላ መንግስታዊ ሚዲያ አይደለም። ለኢቢኤስ ነው። አዳነች አቤቤ ሁለት ጊዜ ቀርበው አፈናቃይ ሳይሆን ሩህሩህ፣ ሙሰኛ ሳይሆን ሀቀኛ ሆነው እንዲናገሩ ድራማ እየሰሩ ጭምርም ያቀረበው ኢቢኤስ ነው። ተመስገን ጥሩነህ ስቱዲዮ ድረስ ሄደው ያደነቁት ሌላ የግል ሚዲያ የለም። ዳንኤል ክብረት በዚህ ጣቢያ ላይ ሰባት ጊዜ ቀርበው ቃለመጠይቅ ሰጥተዋል። ቃለመጠይቅ መስጠት ብቻ ሳይሆን ጣቢያው የእሳቸውን መጽሐፍ እንዲገዛና ለሰራተኞቹም ለደንበኞቹም እንዲሰጥ ተደርጓል። ተቃዋሚዎች ታስረውና ተገድለው አገርም ጦርነት ውስጥ ሆና የሚካሄድ ምርጫ ምርጫ አይባልም እየተባለ በሚነገርበት ወቅት ብርቱካን ሚደቅሳን ቀርበው ታይቶ የማይታወቅ ምርጫ እያደረግን ነው የሚል ሽንገላ ያቀረቡት በዚሁ ቴሌቪዥን ነው የጠቅላይ ሚኒስትሩን የስልጣን ዘመን ፕሬዚዳንትም አድርጎ ለማስቀጠል የሚተጋውን የምክክር ኮሚሽን የሚመሩት ኃላፊ በቡና ይሁን በሻይ ሰዓት እየቀረቡ ያዋደዱት። ይኸው የጥፋት ኃይሎች መሰባሰቢያ በተባለው መንግስታችንን ሊጥልብን ነው እየተባለን በተወነጀለው ኢቢኤስ ነው ዲና ሙፍቲ ጦርነትና ዲፕሎማሲን አንድ ሰዓት ወስደው ቁጭ ብለው የተነተኑት። ስለሺ በቀለ የህዳሴ ግድብን 1300 ሜጋዋት እንዲቀንስ ያደረገውን መንግስታዊ ትእዛዝ ካስፈጸሙ በኋላ ምንም እንዳልተፈጠረ ቁጭ ብለው የተረኩት የመዝናኛ ፕሮግራም በሚል በቀረቡ ዝግጅቶች በዚሁ ጸረኛ ነው በተባለው ጣቢያ ላይ ነው። ይህ ሁሉ ለኢቢኤስ ብቻ የብልጽግና ሹማምንት የሰጡት ቃለ መጠይቅ ነው። በአጭሩ ኢቢኤስ ለስላሳው ኢቢሲ ወይም ብልጭልጩ ፋና ተብሎ ሊጠቀስ የሚችል የብልጽግና ሜካፕ ነው። የኖሮቹ መሸፈኛ፣ የወንጀለኞቹና የወንጀሎቹ መደበቂያ ሜካፕ ነገሩን በዝርዝር እንመለከተዋለን። ከዚህ በተጨማሪም የኢቢኤስ ቴሌቪዥን ባለቤቶች ከአገዛዙ ባለሟሎች ጋር የቢዝነስ ግንኙነት እንዳላቸው ይነገራል። ከእነዚህም ውስጥ ንብረትነቱ የጠቅላይ ሚኒስትር አብይ በሆነው ኦቪድ ሪል ስቴት ውስጥ ያላቸው ድርሻ ይጠቀሳል። እናም ኦቪድ እና ኢቢኤስ ምንና ምናቸው ናቸው የሚለውን እናነሳለን። በሚያዚያ 2014 ላይ በቤተ መንግስት በተካሄደ አንድ የሚዲያ ባለንብረቶችና ጋዜጠኞች መድረክ ላይ ጠቅላይ ሚኒስትር አብይ ስለ ኢቢኤስ የተናገሩት ደግሞ የአገዛዙንና የቴሌቪዥን ጣቢ የሊቢያውን ግንኙነት ጥንቅቅ አድርጎ ይነግረናል። ወደ ዝርዝሩ እንግባ። ኑሯችሁ ሸዋሮ ቤት ነበር። አሁን ከጦርነቱ ጋር በተገናኘ ያጋጠማችሁ ነገር እጅግ በጣም የሚያሳዝን ነው። ስንት ዓመትች ነው? አሁን አስራ አራት ዓመቴ ነው። ምንድን ነው የተፈጠረው? እናንተ ቤተሰብ ላይ ያጋጠማችሁ ነገር ምንድን ነው? እንደተሸነፉ ስለሚያውቁ ያኔ ነው በ አስራ ሰባት ነው እንደዚህ ሴቶችን መውሰድ ምናምን የጀመሩት። እንደሚመጡ አውቅ ነበር። ተመልሰው አሁን ተመልሰው እንደሚመጡ አውቃለሁ። ምክንያቱም ሴት ወይም ልጅ ካዩ በጊዜ ሰላማዊ ሰው መስለው ያዩና አጥንተው ምናምን ነው የሚመጡት ሌሊት አካባቢ። ይህም በኢቢኤስ ቴሌቪዥን የተላለፈ ነው። ሴቶቹ ከሸዋሮቢት ይምጡ ከጨፋሮቢት፣ ከጎጃም በር እንዳይጠሩ ከቦምብ ተራ እውነቱ ባይታወቅም በወቅቱ የቀረቡት ግን እንዲህ ተሸፋፍነው ተደፍረናል ለማለት ነው። በትግራይ ሰዎች ተደፈርን ብለው ተሸፋፍነው የቀረቡት እነዚህ ሰዎች ሴት መሆናቸው በድምፃቸው ከመለየቱ ውጭ ምንም ማረጋገጫ አልቀረበም። ሆኖም ኢቢኤስ ይህንን ፕሮግራም እንዲህ አድርጎ ሲያቀርብ ኢቢሲ ውሸት ነው ብሎ ማስተባበያ ዶክመንተሪ አልሰራም። የብርቱካን ተመስገን ታሪክ መንግስትንና ህዝብን ያጣላል ብሎ የተቆጣው የአገዛዙ መንጋም ያኔ ያለምንም ማረጋገጫ እንዲህ ያለ ነገር ሲሰራ በአማራና በትግራይ ህዝቦች መካከል መቃቃር ለመፍጠር የታለመ ሴራ አካል ነው፣ የብልጽግናን ስልጣን ለማዳን የአማራ ህዝብ እንዲነሳሳ ለማድረግ ነው ብሎ ሊናገር አልቻለም። ዛሬ ህዝብና መንግስትን ለማቃቃር ተብሎ እንዲህ ከተደረገ ያኔስ ህዝብና ህዝብን ለማቃቃር ነውና ማስረጃ ይቅረብ፣ ለምን አልተባለም ብሎ መጠየቅ ሞኝነት ይሆናል። የሆነው ሆኖ ኢቢኤስ እንዲህ ባለ መልኩ የመዝናኛ መልክ እየሰጠ የአገዛዙን የፕሮፓጋንዳ ተግባራት ሲያዳምቅ፣ ጦርነቶቹንም ሲያዋውብ የሚውል ለመሆኑ ይህ እጅግ ያነሰው ማሳያ ነው። በዚያ የጦርነትና የመተላለቅ ዘመን ሰዎች ወደ ቀልባቸው እንዲመለሱ መገዳደልም አብቅቶ ሰላም ዕድል እንዲሰጠው የሚጠይቁ ድምፆችን አሳደው ከሚያወግዙ የግል ጣቢያዎች መካከል ኢቢኤስ ዋናው ነበር። እንዲያም ሆኖ እንደ ኢቲቪ ደረቅ እንደ ፋናም ሆም ሆምጣጣ አያደርገውም። ብዙ የሳቅ ሁካታ እየጨመረ ወይም እያስለቀሰ ያቀርበዋል። አሁንም ጥቂት ማሳያዎችን ፍለጋ የኢቢኤስ ላይብረሪን በርብር። በዚያ የመተላለቅ ዘመን ድምፃዊ ታሪኩ ጋንጋሲ ዲሽታ ጊና ጠመንጃ ጥለን እርጥብ ሳር እናንሳ፣ ድንጋይ ተሸክመን ሰላም ለማምጣት እንሞክር ብሎ በአደባባይ ደፈረ። ብልጽግናዎች ግን አበዱ። የወደድ ብልጽግናን ስልጣን ለማዳን ክትክታ ዱላ ያነሳ ሁሉ ታሪኩ ይገደልልን አለ። ከዚያም የኢቢኤስ ካሜራና አስተናጋጆች ፊት ቀርቦ ይቅርታ በል ተብሎ ተዋከበ። ሰላም ይሁን በማለቱ ለምን እንግደል አላልክም ብለው አስለቀሱት። አምስት ጥይት ተኩሼ አንድ ሰው መግደል አያቅተኝም ያለው አትሌት ኃይል ገብረስላሴም ቀርቦ ዲሽታጊና ጠፍቷል ብሎ ወነጀለው። ከሰው ጋር መኖርስ ያስፈልገኛል፣ ሰው ስለሆንኩ ሰው አዝኖብኝ ደግሞ መኖር እኔ ትርጉም የለውም። ስለዚህ ለኢትዮጵያ ሰላም ነው የሚመኘው አምን ይቀበላለው። በዲ ያለው ኢትዮጵያ እነሱ አሳዝኛለሁ። እግዚአብሔር እና እነሱ ይቅር ይበሉ። እንግዲህ ዲስታ ጊና እዛ መድረኩ ላይ ነው አይቼዋለሁ። ኦፍኮርስ፣ ዲስታጊና ጥፋቱ ለእኔ አንድ ጥፋት አሉ። ኦፍኮርስ እሱ የዘፈነው ዘፈን የሰላም ዘፈን ነው፣ የፍቅር ዘፈን ነው፣ አብሮ የመኖር ዘፈን ነው። ግን ያ ስፒች እዛ ቦታ መሆን የሌለበት አሁን እቺ ሀገር ወደ ትንሳኤዋ እየሄደች ነው። ኢቢኤስ የብልጽግናን ፕሮፓጋንዳ በረቀቀ መንገድ የሚያስተላልፈው እንዲህ ባለ መልኩ ብቻ አይደለም። የአገዛዙ ሹማምንት አብዝተው የሚወዱትን የራስ ምስልን በበጎ መልክ መሳልም ከፋናና ኢቲቪ በተሻለ ለመስራት የታተረ ነው። በአሁኑ ወቅት በአብዛኛው የአገሪቱ ህዝብ በከተማም ሆነ በገጠር የብልጽግና ሹማምንት የሚታወቁት ጦረኛ፣ ገዳይ፣ አፈናቃይ፣ ሴት ደፋሪ፣ ዘራፊና ጨካኝ ተደርገው ነው። ኢቢኤስ ግን እነዚህን ሹማምንት አቅርቦ የማያስቅ ቀልድ እያስነገረ የሚጫወቱ ለሰው ቅርብና ቀላል ስራና አገር ወዳድ አድርጎ ያቀርባቸዋል። ወንጀላቸውንና በደላቸውን የሚያውቁት ገዢዎች የጠላታቸውንም መብዛት የማይዘነጉት ባለጊዜዎች በብዙ አጀብና ሰራዊት ተከበው እንደሚንቀሳቀሱ እየታወቀ በድንገት ወቅት ሲያደርጉ መንገድ ላይ የሚገኙ አድርጎም ያቀርባቸዋል። በጣቢያው ላይ ከአንድም ሁለት ጊዜ የቀረቡት ከንቲባዋ አዳነች አቤቤ እዚህ ጋር ምሳሌ ናቸው። እንደምን አላችሁ? እንትን ልራ ስለነገጥ አልጠበኩት ደህና ነደናደና ስላገኘሁት በጣም ደስ ብሎኛል። ብሎኛ በዚህ ሰዓት እርስዎን አገኘዋለሁ ብዬ አላሰብኩም። እናንተም በዚህ ሰዓት መጥታችሁ እንደ የጎበኛችሁ እያያችሁ እያደነቃችሁ በጣም ያቁታልኛም ፕሮግራም ያዩኛል አዳነች አበቤ የአዲስ አበባ ድሃዎችን ነቅለው የከተማዋን ነዋሪዎች በታት ነው ማህበራዊና ኢኮኖሚያዊ ምስቅልቅል የፈጠሩ ከንቲባ መሆናቸውን የሚያውቅ ህዝብ በኒህ ከንቲባ ትእዛዝ የታሰረና ቤት ንብረቱን ያጣም ነዋሪ ራሱን እንዲጠራጠር በሚያደርግ መልኩ ለህዝብ የሚጠቅም ስራ ሌሊትም ቀንም ተግተው የሚሰሩ መሆናቸውን ለማሳየት እንዲህ ያለ ድራማ እየሰራ ይኖረው ኢቢኤስ ነው። እንኳን መንገደኛ ባለጉዳይ የማያገኛቸውን ከንቲባ በድንገት የሚገኙ በአዲስ አበባ ጎዳናዎችም ላይ ከወዲ ወዲ ያሉ የሚያድሩ አድርጎ ገጽታ ለመገንባት የተጋው ኢቢኤስ ብቻ በዚህ አላበቃም። እስቱዲዮ ድረስ ወስዶ ለዚያውም በምርጫ ቅስቀሳ ሰሞን በመዝናኛ ስም አቅርቦ የእሳቸውን መልካም ገጽታ ለማጎላመስ ተግቷል። ከንቲባዋ እንዲህ ባለ መልኩ ሁለት ጊዜ በብቸኝነት የቀረቡበት ሌላ የግል ሚዲያ ይቅርና የመንግስትም የለም። በጣም ምናልባት አንዳንድ እንደዛ ሲሉኝ እሰማለሁ። አንተ ብቻ አይደለም፣ እሺ። እንደዛ ሲሉኝ እሰማለሁ። እቤቴ ሆነ ከስራ ውጭ ባሉ ቦታዎች እንደ ማንኛውም ሰው እጫወታለሁ፣ እስቃለሁ፣ ቀልድ መወዳለሁ፣ ደስ ይለኛል። ምንም የተለየ ነገር የለም። ስራ ቦታ ላይ ግን ስራ ነው በቃ። የሴቱ ፕሮግራም እንግዲህ የታወቀ ነው። ሀይለኛ ኦዲየንስ ነው ያለው። በጣም ሰፊ የሆነ ኦዲየንስ ነው ያለው። ኢቢኤስ ቴሌቪዥን ዋና የኦህዴድ ብልጽግና የፕሮፓጋንዳ ልሳንና የአገዛዙ ሜካፕ ነው የሚያስብለው በዚህ ጣቢያ ላይ የቀረቡት ባለስልጣናት የኦህዴድ ሹሞችና ምክትሎቻቸው የአማራ ብልጽግናዎች ብቻ ስለሆኑ አይደለም። ጣቢያው እንደ ኢቲቪና ፋና ከመንግስት በይፋ በጀት የሚመደብለት ባይሆንም የሚሰራው ግን ከእነዚያ የመንግስት ፕሮፓጋንዳ ልሳናት በላይ ስለሆነም ብቻም አይደለም። ህዝብ ሲፈናቀል፣ በእርስ በርስ ጦርነት ሲያልቅ፣ አገር በውጭ ወራሪዎች ሲያዝ፣ አገዛዙ ይሁነኝ ብሎ አገርን ሲበድል አንዲት ዘገባ ላለመስራት የሚጠነቀቅም ነው። ከዚያ ይልቅ ጠቅላይ ሚኒስትሩ ትምህርት የማያስፈልግ መሆኑን እንዲሰብኩ እሳቸው ምጡቅ ዲፕሎማት በመሆናቸው ምክንያት አረቦችንና እስራኤሎችን ለማስታረቅ እንደሚሰሩ ወዘተ እንዲናገሩ ካሜራና ባለሙያ ያሰማራል። ጠቅላይ ሚኒስትር አብይ እንኳን በግል ሚዲያ በራሳቸው የብልጽግና ሚዲያዎችም ከአንድ ጊዜ በላይ ኤክስክሉሲቭ ቃለ መጠይቅ ሰጥተው አያውቁም። በኢቢኤስ ግን ሁለት ጊዜ ተከስተዋል። ጠቅላይ ሚኒስትሩ በኢቢኤስ የሚቀርቡት እንደ ቴክኖሎጂ አዋቂ ሳይንቲስት፣ እንደ ዲፕሎማሲ ኤክስፐርት፣ ለሀገር ሀሳቢ ወታደር ሆነው ነው። በየተራ እናስታውሳቸው። ከዚህኛውን ጀምር። ስልክ የፈጠረው ቢል የት ነው ትምህርት ተምሮ የፈጠረው? ማን ነው ያስተማረው? ስልክ ለመፍጠር እንዲህ እንዲያርጉ ያስተማረው ማን ነው? አንስታይን ኢዝ ኢኳል ቱ ሚስ ስኩዌር ያለው በትምህርት ስላገኘው ነው። ታውቃለህ። ደደብ ነው ልጅሽ እንደተባለ ወይ ደግሞ ቢል ጌት በኮምፒውተር ፒኤችዲ ስላለው ነው ማይክሮሶፍት የፈጠረው? ወይ ስቲቭ አፕልን የፈጠረው ድሮፕ አውት አይደለም? አሊባባ ድሮፕ አውት አይደለም? ማን ነው ግራጁዌት አድርጎ ዲስራፕቲቭ የሆነ ነገር አሁን ላይ ያመጣው ብለህ ስታስብ ኦልሞስት የለም። አብዛኛው ኮሌጅ ድሮፕ አውት ነው ይህንን ተአምር የሰራው አብዛኛው ሰው እና በትምህርት አንድ መምህር ነግሮህ በሱ የምትፈጥር ከሆነ መምህር ለሚነግራ አይፈጥርም ራሱ? እንዲህ ብለው ያጣጣሉት ትምህርት ዛሬ በአገሪቱ ውስጥ የለም በሚባል ደረጃ ሆኗል። ሃይስኩሎች የጦር ካምፕ ሆኗል። ዩኒቨርሲቲዎች እያዛጉ ነው። የዩኒቨርሲቲ ፕሮፌሰሮች የቀን ስራ ወደ መስራት ገብተዋል። እንደ ኤቢኤስ ያሉ ቴሌቪዥኖች የአገሪቱን ጠቅላይ ሚኒስትር አቅርበው እንዲህ ባለ መልኩ መማር ምን ያደርጋል በማለት ሁሉም እንደሳቸው ሰባተኛ ክፍል ላይ እንዲቆም የሚያደርገውን ፖሊሲ ያዋድዱ ነበር። ከዚህ በተጨማሪም ለአሜሪካ ስልላለሁ ለአሜሪካ ምሞታለሁ ብሎ የተናገሩትንና ግብፅ ድረስ ሄደው እናንተን በፍጹም አልጎዳም እያሉ ምለው በሀገር ብሔራዊ ጥቅምና ደህንነት ላይ ለትውልድ የሚተርፍ መከራ ያሳቀፉት ጠቅላይ ሚኒስትር ኢቢኤስን ግን ሀገር ወዳድ ወታደር፣ አስታራቂ ዲፕሎማት፣ ለህዝብ አዛኝ መሪ አድርጎ ያቀርባቸው ነበር። የጠቅላይ ሚኒስትርነትን እንደማገልገል ነው። ያው የተለየ ብዙ ግምት አልሰጠው። ልጆቼ ገናን ከኔ ማሳለፍ ይፈልጋሉ። ቅድም እንዳየኸው ደግሞ የጎዳና ተዳዳሪዎችም ከኔ ጋር ማሳለፍ ይፈልጋል። እኔ ልጆቼ ብቻ አይደለሁም፣ ቢሮ እስካለው ድረስ ሁሉ ጊዜ እንደ ልጆቼ ብዬ ማስቀመጥ አልችልም። እዚህ ግቢ የባለቤት ሚና ከፍተኛ ነው። የአገዛዙና የኢቢኤስ ግንኙነት የረቀቀ ደግሞም ልብ ያልተባለ ነው። ይህንን ሁሉ ለብልጽግናዎች ያደረገው ኢቢኤስ እሱስ በምላሹ ምን አገኝ የሚለውን ከመመልከታችን በፊት አሁንም ሌሎች አስረጆችን እናምጣ። በ2013 ዓ ም ብልጽግና አብዛኞቹን ተቋሚዎቹን ያሰረበት፣ ጥቂቶቹንም የገደልበት እንደገናም አገሪቱ ውስጥ የዓለምን ብቻ ሳይሆን የክፍለ ዘመኑን ውድ ጦርነት የሚያካሄድበት ወቅት ነበር። በዚያን ወቅት ከአብንና ኢዜማ ጋር ሆኖ በብርቱካን ሚደቅሳ አሳላፊነት የደገሰውን የምርጫ ውሎ ይዞ ቀረበ። ሆኖም ዓለም አቀፍ መገናኛ ብዙሃን የዲሞክራሲ ተቋማትና የሰለጠነው ዓለም መንግስታት የብልጽግናውን የምርጫ ድግስ የአገርን ችግር የሚያባብስና የማይረባ መሆኑን የሚናገሩበት ነበር። በዚህ ወቅት ኢቢኤስ ዋና ዋና አሳላፊና የብልጽግና ሹም ብርቱካን ሚደቅሳን በመዝናኛ ዝግጅት ላይ አቅርቦ ተወዳጅ፣ የአገር ባለውለታና ታይቶ የማይታወቅ ምርጫን የደገሱ ባለሟላ አድርጎ ለህዝብ አቀረባቸው። ኮሮጆ ራሱ ይለያል ሲባል ኮሮጆ የለም ጌታዬ። ምንድን ነው የምርጫ የድምፅ መስጫ ሳጥን ይታያል። አክቹሊ ገርማል አቶ ደመቀ የምክትል ጠቅላይ ሚኒስትሩ በቀደምታ ኮሮጆ ይላሉ። እንዲ እንዴት አይነት ነገር ነው? ገሪዝ ነው ኮሮጆ የለም ዜና ያለው ቆይ እናቃጥለዋለን ዝንበል ሪፋን አደ አሉ ስለ ተከምሯል ይህ ዛሬ የጽንፈኞች መከማቻ የጥፋት ኃይሎች መሰባሰቢያ ወዘተ እየተባለ የተነገረለት ኢቢኤስ ቴሌቪዥን አገዛዙን እያገለገለ ያለው በዚህ መልኩ ነበር። የጫረተ ፕሮፓጋንዳውን የሸሸው ተመልካች የቲቪንና ፋናን መመልከት እንዳቆመ የገባው ብልጽግና አውራ ባለሥልጣናቱንና ዋና የጥፋት አጀንዳውን በሳቅ ጨዋታ አጅቦ በለቅሶና ሐዘን አጅሎ የሚያቀርበው በዚሁ ጣቢያ ላይ ነው። ለዚያም ነው ተመስገን ጥሩነህ ቦታው ድረስ ሄደው ኢቢኤስ የምመለከተው ቴሌቪዥን ነው ብለው ለራሱ ለኢቢኤስ የተናገሩት። ኢቢኤስ ያው ከማያቸው ከምከታተላቸው እንደ ቤተሰብ ከምናያቸው ጣቢያዎች አንዱ ነው። ለምሳሌ እንተዋወቃለን ወይ ፕሮግራም አሁን ዝም ብሎ የባልና ሚስት ጉዳይ አይደለም። አቶ ተመስገን ጥሩነህ በዚህ ቴሌቪዥን ላይ ቀርበው የተናገሩት ከኢቢኤስ ፕሮግራሞች እንተዋወቃለን ወይ የሚለውን ፕሮግራም እንደሚወዱት ነው። እርስዎ ከሚስቶ ጋር ብቻ ሳይሆን በምክትል ጠቅላይ ሚኒስትርነት ከሚመሩት ሕዝብና መንግስቶ ጋር ሲተዋወቃሉ ወይ የሚመሩትን አገርና ሕዝብ ያውቁታሉ ወይ የሚሉትን ጥያቄዎች በጎንዮሽ አንስተን ወደ ዳንኤል ክብረት እንለፍ። ከዘመናችን ራስ ፑቲኖች ከአብይ ቄስ ሞገሲዎች ውስጥ ኢቢኤስን እንደ ዳንኤል ክብረት የተመላለሰበት የለም። በተለያዩ ፕሮግራሞች በቡናም በሻይም፣ በቅዳሜም፣ በሮብም ዝግጅቶች ቢያንስ ሰባት ጊዜ መቅረባቸውን ኢትዮ ፎረም ባደረገው መጠነኛ ዳሰሳ ተመልክቷል። ዳንኤል የቴሌቪዥን ጣቢያው ቤተኛ ከመሆናቸው ባሻገር መጽሐፋቸው በኢቢኤስ ተገዝቶ እንዲከፋፈልም ተደርጓል። እሳቸውም ከሁለት ወራት በፊት ኢቢኤስ ስቱዲዮ ድረስ ሄደው ለዚህ ጣቢያ ያላቸውን ፍቅር ገልጸዋል። የአገዛዙን የጥፋት ተግባራት በማዋብ የሚያቀርበው የቴሌቪዥን ጣቢያ ለዚህ አገልግሎቱም ሽልማት ተበርክቶለታል። ይህም የሆነው በጠቅላይ ሚኒስትሩ ትዕዛዝ ነው። ባሳለፍነው ዓመት መጨረሻ የመንግሥት ኮሚኒኬሽን ሚኒስቴር የፕሮፓጋንዳ ልሳናቱን ጦርነትና ልቂት የሚያውጅባቸውን ተቋማት አወዳድሮ ከዝንጀሮዎች መካከል ቆንጆ መርጦ ሊሸልም ድግስት አለ። የለገሰት ሁሉ ቢሮ ያተኮረው በዋናነት በመንግሥት ይፋዊ በጀት በሚመሩት ላይ ነበር። እናም ኢቢኤስን ዘለለው የኦህደድ ብልጽግናዎች ግን ይህን በቀንም በማታም እየሄዱ የሚያወሩበት በጥፋታቸው ዘመንም ከጎናቸው የቆመ ቴሌቪዥን አለመካተቱ አልጣማቸውም እናም ጠቅላይ ሚኒስትሩ ኢቢኤስ የመንግስት ሚዲያ ባይሆንም ልዩ ተሸላሚ ይደረግ ብለው ዝግጅቱ ሊካሄድ ጥቂት ሰዓታት ሲቀሩ ተካተተ ከቴሌቪዥኑ ባለቤቶች አንዱ የሆኑት አቶ አማን ፍሳ ጽዮንም በድግሱ ላይ ተገኝተው የመንግስት ባትሆንም መንግስትን አገልግልሃልና ልዩ ተሸላሚ ነህ በሚል የቀረበላቸውን ስጦታ ከጠቅላይ ሚኒስትሩ ተቀበሉ። እሳቸውም 15 ዓመት ሙሉ ስንሰራ እንዳሁን አልተከበርንም አሉና ለሸላሚዎቻቸው መወደሳቸውን አቀረቡ። ለ15 ዓመት ሙሉ ተግተን ስንሰራ ቆይተናል እና በዚህ 15 ዓመታችን ውስጥ አንድም ሪኮግኒሽን አግኝተን አናቅም እና ለእኛ እንደ ሚዲያ በጣም አበረታቻች የሆነ ሪኮግኒሽን ነው የቴሌቪዥን ጣቢያው ቤተ መንግስቱ ወለል ብሎ የተከፈተለት ባለስልጣናቱ ሄደው የሚጎበኙት ደግሞም የሚያደንቁት እሱም ነውራቸውን እየኳለ የአገርን ሕዝብ በእነሱ ሳቅ እያጀለ በማቅረቡ ያገኘው እውቅና ብቻ አልነበረም። ጎን ለጎን የሚያጋብሳቸው አያሌ ኢኮኖሚያዊ ጥቅሞችም አሉት። መንግስታዊዎቹ ኢትዮ ቴሌኮምና ንግድ ባንክ እያንዳንዳቸው በአስር ሚሊዮኖች ከፍለው በዚሁ ጣቢያ ውስጥ የአየር ሰዓት እንዲገዙ ተደርገዋል። የእነዚህ ተቋማት ዝግጅት ባለቀን የጣቢያው ዜናዎች ከ26 ደቂቃ እንዳያልፍ ይደረጋል። ሁሉም በመንግስት ሚዲያ ላይ ማስታወቂያ ያስነገሩ የመንግስት ተቋማት ኢቢኤስም ላይ እንዲያስተላልፉ ይደረጋሉ። ንብረትነቱ የጠቅላይ ሚኒስትር አብይ እንደሆነ የሚነገርለትን ኦቪድ የተባለውን ድርጅት ማስታወቂያዎችን ያስተላልፋል። በዚህ ጉዳይ ላይ አስተያየቱን የተጠየቀ አንድ የቴሌቪዥን ጣቢያው ባልደረባ ኦቪድን በተመለከተ ሁሉንም እንቅስቃሴዎቹን ሽፋን እንሰጥ ዘንድ የሚያስገድደን የቢዝነስ ግንኙነት አለ ካለ በኋላ ባለቤቶቹ በዚህ ድርጅት ላይ ድርሻ ሳይገዙ እንዳልቀረ ይገምታል። በ2014 ዓ ም ሚያዚያ ወር ላይ የአገሪቱን የግልና የመንግስት ሚዲያዎች በቤተ መንግሥት የሰበሰቡት ጠቅላይ ሚኒስትር አብይ ከኢቢኤሱ ባለቤት አማን ፍሳጽዮን ጋር ጂም ቤት ውስጥ አብረው ይሰሩ እንደነበር ከጠቀሱ በኋላ ሁሉም የሚዲያ ባለቤቶች እንደ አማን ከመንግስት ጋር ተቀራርበው መስራት እንደሚገባቸው መክረው ኢቤስና አገዛዙ ያላቸውን ዝምድና በገነ ምዳሜም ቢሆን ገልጸዋል። ከኢቤስ ጋር የጥቅም ትስስር ያለው ብልጽግና አሁን የጽንፈኞች መጠራቀሚያ፣ ከወንጀለኞችም ጋር የሚሰራ ወዘተ በሚል ተከሷል። የዚህ ምክንያት ምናልባት አገዛዙ ይህንንም ጣቢያ ልክ ሌሎቹን አጋሮቹን መርጦ እንደጣለው ተጠቅሞም እንደወረወረው ሁሉ ሊጥለው ሊሆን ይችላል ወይም የቴሌቪዥን ጣቢያው ባለቤቶች በአገሪቱ ያላቸውን ሀብት ወደ ጥቂት የአገዛዙ ሰዎች ለማዛወር ተፈልጎ ሊሆን ይችላል። አሊያም የቴሌቪዥን ጣቢያውን የእኛን አድርገው ብለው የሚያስቡ ሰዎች ካሉ የጠቀልሉት ዘንድ መንገድ ለመክፈት ይሆናል የሚለው መላ ምት አንዱ ነው። የሆነው ሆኖ በአገሪቱ ውስጥ ሁሉ ነገር ቀውስ ሲካሄድ፣ ኑሮ ሲባባስ፣ ዜጎች ሲያልቁ፣ ሴቶች ሲደፈሩ፣ አልሰማም አላይም ብሎ የአገዛዙን ባለስልጣናትና ውሏቸውን እየኳለ እያሳቀ የሚያቀርበው ኢቢኤስና ብልጽግና እንዲህ ያለ ግንኙነት ያላቸው ናቸው።